አንድ ወጣት በህሊናው የሚፈተን ወጣት ነው፣ እና አባንጦን ስን ሄዶ ጠየቃቸው። ለጣዖት የተሰዋውን ስጋ ጣዖ ለጣዖት ነው ብላውን አሁን ደግሞ በችግርም ጊዜ ቢሆን እኔ ያልበላም ብሎ በራብ የሚሞት ሰው እንዳለ ሳስብ አዝናለሁ። አንድ ድንቅ መምህር አለኝ፣ መምህር ኃይለ ኢየሱስ ይባላል። እሱ ያስተማረኝ ነገር ምንድን ነው? ኃጢኣትን ለመተው ከመጣር ይልቅ እግዚአብሔርን ለመውደድ መጣር ላይ ትኩረት አድርግ። ለምሳሌ የመጀመሪያው ከትርጉም መጽሐፍ ቅዱስ የሚተረጎም መጽሐፍ ነው። በራሱ ጌታ ጌታችን ራሱ የተናገረውን ራሱ ትርጉሞላቸዋል። ለምሳሌ ሙሴ በምድረ በዳ እባብን እንደሰቀለው እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ላለ። ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ ቤተሰቦች እንደናችሁ ሁላችሁም በእያላችሁበት ሰላም ብያለሁ። ዛሬ ቪዲዮዎች ይዤላችሁ መጥቻለሁ። ከነዛ መካከል በጣም ያልጠበቅኩት ግን ደግሞ የአስተማሪ ቪዲዮ አለና እና እሱን ነው የማስቀድምላችሁ። በጣም የሚገርም ትምህርት አግኝቼበታለሁ። እናንተም ተወዱታላችሁ። እስኪ ልውሰዳቸው ወደዛ። አንድ ድንቅ መምህር አለኝ መምህር ሀይል ኢየሱስ ይባላል። እሱ የአስተማሪ ነገር ምንድን ነው፣ ኃጢአትን ለመተው ከመጣር ይልቅ እግዚአብሔር መውደድ ላይ ጣር መጣር ላይ ትኩረት አድርገን ለምሳሌ ሰው ዘፈን ለመተው ለምሳሌ አድርገን ዘፈን ነው ዘፈን ሱሰኛ ነኝ ተብሎ ቢታሰብ ሰው ዘፈን ትቶ መዝሙር ማዳም ይፈልግ ሲሆን፣ መጀመሪያ የሚያደርገው ነገር ዘፈን መተው ላይ ትኩረት ያደርጋል። ወይም ደግሞ ከዘፈን መራቅ መደለት ከስልኩ ምናምን ቶ ዘፈን ይኑር ስልክ ላይ ከዛ ማታ ደግሞ አንድ ጨምርበት እና አባቶች ምን ይላሉ? በውስተ ያለው የኃጢያት ጣም ልብ አንድ ቦታ ነው ያለው። ልብ አንድ ቦታ ነው ያለው፣ ወይ ለእግዚአብሔር ወይ ለኃጢያት በተመሳሳይ ጊዜ ሁለት ነገር ልትወዳ ትችላል ለሁለት ጌቶች ልትገዙ አትችሉም የተባለ ዛ ነው እግዚአብሔርንም ሱስህንም ልትወዳ ትችል ስለዚህ ሱስህን እግዚአብሔርን መውደድ ስትጀምር ነው ሱስህን መጥላት የምትጀምር ስለዚህ ከፊት ለፊትህ ክርስቶስ አለ ብርሃን አለ ይላል መመሪያ መድኃኒቱ ሲገባ በሽታው አዎ በቃ ቦታው መልቀቅ አለበት ነው ስለዚህ ፊት ለፊት ብርሃን አለ ከጀርባ ጨለማ አለ ስለዚህ ዞረ ሀት ትታገል ከጨለማ ጋር ዞረ ከጨለማ ጋር ስትታከል ጀርባህን ነው የሚመታ ብርሃኑ ስለዚህ ጨለማህን ኃጢአትህን ቶና ከሱ ጋር መታገል ቶና፣ እግዚአብሔር እንድትወድ የሚያደርግ መንፈስ የተግባራ ጋር ተጣመድ። ይህን ኃጢአት እያደረኩ እንዴት አደርጋለሁ ምናምን። አንድ ዕለት በጣም ድንቅ ነገር ንገረኛለች። እኔ አንተ በጣም የምትጠላውን ራስህን እንድጠላ የሚያረግህ የሆነ ኃጢአት አላደረግን እሱን ማታ አድርገው፣ ጠዋት ውዳሴ ማርያም የሚመጸልይ አቅሙ ካለ አንተ ምንም ነገር ታሸንፋለህ፣ ከምንም ነገር ትወጣለህ። ያን የማድረግ አቅም ካለ ካደረክ ሁለት ዲፈረንስ ነገር ናቸው። በቃ ጨለማ ከብርሃን ጋር ህብረት የለውም። በቃ ሁለቱ ዲፈረንስ አላቸው ሰው ጨለመውን፣ ብርሃኑ ላይ ትኩረት አርግ። አስር ጊዜ ማጨስ ቃም፣ ምንም አድርግ፣ ማታ ቤተ ክርስቲያን ሂድ፣ ጠዋት ጸልይ። አይኖ በጣም ከባድ ነው። በጣም ከባድ ነው፣ ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር። እግዚአብሔር እንድትወድ የሚያደርገን ነገር ላይ ግን ብቻ ትኩረት አርግ። የእግዚአብሔር ፍቅር ነው ልብህን የሚሸውስልህ ኃጢአትን ነቅሎ የሚጥልህ እና እግዚአብሔር አጋዥ አይፈልግም። እኔ በጣም የሚደንቅ ነገር መቼ ነው አልቻልኩም ማለት ስትጀምር ይጀምራል። ቅዱሳን እኮ ለምሳሌ ሞክሮ ሞክሮ አቅቷቸው እኮ ነው። አይ በቃ ብሎ ሲተዉት እግዚአብሔር መስራት ይጀምራል። ቀድም እንዳልኩ ማለት በቃ እና ምንድን ነው አንተ ለእግዚአብሔር ብለህ ማን ነው ለራስህ መከራከር ስትጀምር እግዚአብሔር ይተዋል ነው አንተ ለራስህ መከራከር ስታቆም እሱ ለአንተ ማገዝ ይጀምራል። እና የሆነ ተጋግዘህ የምትሰራው ስራ አይደለም። እግዚአብሔር የምታስቀድምበት ህይወት ነው። ገብቶሃል። ያለሱ ምንም ነገር ልታሸንፍ አትችልም። እና በራስ መተማመን ማለት ይሄ አሁን በራስ መታመን ኮንፊደንስ ምናምን ይባላል አይደል? ራስህ ክርስቶስ ነው። በእግዚአብሔር መታመን ማለት ነው። ስለዚህ ኃይልን በሚሰጠኝ በጌታ ሁሉን እችላለሁ። በክርስቶስ ሁሉን እችላለሁ። የሰው ልጅ እንደዛ ክርስቲያን እንደዛ ነው የሚለው። ልክ የሆነ ጊዜ ግን የሆነች ኢጎ መጣ፣ የሆነች ትዕቢት መጣ። አይ አይ ካን ሃንድል ኢት ይሄን ምናምን ስትል፣ ኦኬ ትችላለህ ማለት ነው። እንካ ይለሃል እግዚአብሔር። አዎ እንካ ይለሃል። ኦኬ ማድረግ እችላለሁ አልክ ምናምን ሃው ቱ ስታፕ ምናምን ብለህ ሰርች አድርገህ ዩቲዩብ ላይ እወጣለሁ ብለህ ነው። እንካ ይለሃል። አችልም መቼ አይ በቃ ቀጥቶኛል። የምር ከልብህ መድከምህን ስታይ ሲያይ እግዚአብሔር ማገዝ ይፈልጋል። በጣም ኢንስፓየር የሚያደርገኝ ነገር ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲያለው ብርቶቹን ለኔ ተዋቸው አለ። ማለት በጣም ብርቱ የሆኑትን ሰዎች ያላንተ ምናምን ያለ እግዚአብሔር በቃ ብርቱ ነው የሚሉትን ለኔ ተዋቸው፣ ችግር ደካሞቹን ግን እፈራቸዋለሁ አለ። ለምን ደካሞቹ ከአንተ ጋር እየሮጡ መጡ፣ የሚሸሸጉት አንተን ነው እና አልችላቸውም። ደካሞቹ አይደንቅም እግዚአብሔር ከኛ ጋር ነው ማለት ነው። አየህ ደካማ መሆንህን ስታስብ ባዶ እንደሆንክ ስታስብ ምናምን እግዚአብሔር አለው ልጅ ይላል። ግን በራስ እንደምትወጣው አንድ ፐርሰንት ነው። መልኪራ አንድ ፐርሰንት በራስ እንደምትወጣው ያስብከ እግዚአብሔር ዞር ነው የሚለው። ምንም ጥረት አይፈልግም ከአንተ ጥረት፣ ሚንስ አንተ የምታደርገው ነገር አይኖርም ምናምን ምናም ማለት አይደለም። ገብቷል በቃ ግን በቃ መፈለገን ማሳየት፣ ለእግዚአብሔር መስጠት፣ በሱ መታመን ያስፈልጋል ያ የራስህ ለዛ ነገሮች የምታደርጋቸው ነገሮች ቢኖሩም ልብህ ግን መተማመን ያለበት በተግባሩ ሳይሆን በእግዚአብሔር ነው። ሀሳቡ እንጂ አክቹዋሊ በተግባር የምትሞክረው ነገር የለም ማለት አለእ ታዝዤ ነው የማደርገው እንደማለት ማለት ነው። ሀያ አንድ ዓመት ነው ግን ብለውኛል፣ እንግዲህ ቤተሰቦቼ ይባሹ። የሚገርም እይታ ነው በጣም የሚገርም። በሌላ መልኩ እግዚአብሔር ያስተምራል እና ለካ እግዚአብሔርን ለመውደድ በምናደርገው ጥረት ውስጥ ኃጢአትን ደግሞ መጥላት ይወደዳል ማለት ነው። ስለዚህ አባ ሽኖዳ የንስሐ ሕይወት ላይ ካስተማሩት አንድ ጊዜ ያነበብኩት ከመጽሐፋቸው ማለት ነው፣ የንስሐ ደረጃዎች አሉት እና መጀመሪያ መጸጸት ነው። ከዛ ደግሞ ኃጢአትን መተው ነው። ከዛ በኋላ ኃጢአትን መጥላት ነው። ፍጹም በህሊናችን እንዳይመለስ ፍጽሞ መጥላት ማለት ነው። እና ልክ ኃጢአትን መጥላት የምንጀምረው እግዚአብሔርን መውደድ ስንችል ነው። ልባችን የእግዚአብሔር ማደሪያ ሲሆን ኃጢአትን ሙሉ በሙሉ እንጠላውና የምንሰራው ነገር የምንሰራው ኃጢያት ያስጠላናል ማለት ነው። ፈጽሞ ስለሚያስጠላን ደግመን አንሰራው ማለት ነው። እና ይህን ስሰማ በቃ ተስፋለኝ ማለት ነው ምናምን ማለት ጀመርኩኝ። ነው ራሱ በአጋጣሚ ዛሬ ከሁለት ወንድሞች ወንድሞቼ ጋር ጓደኞቼ ናቸው እንትን እያልኩ ነበረ ምሳ አብረን እየበላን ነበር እና በአጋጣሚ እግዚአብሔርን ፈርተው ስለሚያከብሩ ሰዎችና እግዚአብሔርን ወደው የእግዚአብሔርን ሕግ ስለሚያከብሩ ሰዎች በአጋጣሚ በምን ጉዳይ ነው የተነሳ እንጃ፣ ሀሳብ አነሳን ከወንድሞቼ ጋር እና አይ ማንኛው ይሻላል ምናምን፣ እግዚአብሔር ያጠፋናል፣ ይቀጣናል፣ በመቅሰፍቱ ያጠፋናል ብለን ፈርተን የምንተው ኃጢአት ካለ የሆነ ሰዓት ላይ ኃጢአቱን መልሰን ኮሚት ማድረጋችን አይቀርም። ስለዚህ እግዚአብሔርን ወደን የምንተው ኃጢአት ነው ዘለቄታ የሚኖረው ምናምን እያልኳቸው ነበር በአጋጣሚ እና እዚህ ጋር የተወሰነ ማች አደረግልኝ መሰለኝ፣ እና በጣም ደስ ብሎኝ ነው ይሄን ቪዲዮ ያመጣሁት። ምክንያቱም በነገራችን ላይ አሁን በምንወደው ሰው መሃል በጣም ቦታ በምንሰጠው በጣም በምንወደው እንስፍስፍ ብለን በምንወደው ሰው መሃል ወራዳ ሆኖ መገኘትን በጣም እንፈራለን። በጣም የሚያሳፍረን ነገር እሱ ነው። በጣም የምትወዱት ሰው አለ በጣም የምታከብሩት፣ በሱ ፊት ወራዳ የሆነ ስራ ሰርቶ መገኘት በጣም ነው የሚያሳፍረው። በምትፈሩት ሰው ፊት ግን ወራዳ የሆነ ነገር መስራት ምናልባት ያ የምትፈሩት ሰው እንዳያጠፋችሁ እንዳይቀጣችሁ ነው እንጂ ያላችሁ ቦታ የፍራቻ የቁጣ የምናምን ስለሆነ ያን ያህል አደለም። እና የምትወዱት ከሆነ ይ በቀር ፊትማ እንደዚህ አይነት ወራዳ ስራ አያደርግም የማለት አቅም ቢውድ የምናደርገው የምንወደውን ሰው ነው። ልክ እንደዛ እግዚአብሔርንም በወደድነው መጠን በእግዚአብሔር ፊት የሚያዋርድ ወራዳ የሆነ ሰራ መስራት እንታቀባለን ማለት ነው። ስለዚህ ከኃጢአት ጋር መታገሉ እስከ ደም መፋሰስ ድረስ ከኃጢአት ጋር ተጋደሉ ይላል መጽሐፍ። ግን ከኃጢአት ጋር በምንጋደል ጊዜ ግን ኢየሱስ ክርስቶስ አምላክን የመውደዱን ነገር ትኩረት ስናደርግበት ባዶነታችን ገልጦ ለእግዚአብሔር ማሳየት፣ ገመናችን ግልጥ ብታደርጎ ለእግዚአብሔር ማሳየት አቅም የለኝም። ልክ አሁን ወንድማችን እንደተናገሩ አቅም የለኝም ማለት ስንችል እንስተካከላለን ማለት ነው። እና በጣም አስገራሚ ነው፣ በጣም ደስ የሚል ነው ያስተምራል ብዬ ነው ይዤ የመጣሁት። እንደተማራችበት ተስፋ አድርጋለሁ። ቀጣይ ላሳያችሁ የመጀመሪያው ከትርጉም መጽሐፍ ቅዱስ የሚተረጎም መጽሐፍ ነው። በራሱ ጌታችን ራሱ የተናገረውን ራሱ ትርጉም ሞላቸዋል። ለምሳሌ ሙሴ በምድረ በዳ እባብን እንደሰቀለው እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። የሙሴ እባብ መስቀል የክርስቶስ በመስቀል ላይ መሰቀል ምሳሌ መሆኑን ጌታችን የተረጎመው። ስለዚህ በብሉይ ኪዳን ሙሴ እባብን ሲሰቅል ለጌታችን መሰቀል ምሳሌ አድርጎ ለዕብራውያን አላስተማራቸው። ለዕብራውያን የነገራቸው እባብ ሰቅላለው፣ በእባብ የተነደፈ መጥቶ የተሰቀለውን መስቀል ይህ እባብ ይድናል። መምጣት ያልቻለ ድምፁን ያሰሙት ይሰማል። ይህን የነገራቸው በአዲስ ኪዳን ግን ለጌታችን መሰቀል ምሳሌ መሆኑ ጌታችን ራሱ ተርጉሞ ነገራቸው። የዘሪ ምሳሌ አውጥቶ ነገራቸው። ዘሪ ሊዘራ ወጣ ብሎ ዘር በምሳሌ ዘሪ ሲዘራ አንድኛው በለም መሬት ላይ አረፈ፣ አንዱ በድንጋይ ላይ ያረፈ፣ አንዱ በጨንጫ ላይ ያለፈ፣ አንዱ ደግሞ በማይረባ ነገር ላይ ቁጥቋጦ ውስጥ አረፈ። ይህንን ምሳሌ ብሎ ትርጉሙን አያችሁ ብሎ ደግሞ ትርጉሙን ነገራቸው። መጽሐፍ ቅዱስ የሚተረጎም መሆኑን ራሱ መጽሐፍ ቅዱስ ይነግረናል። ስለዚህ ትርጓሜ ማለት መጽሐፍ ቅዱስን ማብራራት፣ መጽሐፍ ቅዱስ የያዘውን ምስጢር ለምዕመናን ለሊቃውንት እንዲያስተምሩ የበለጠ አስፋፍቶ ማስቀመጥ ማለት ነው። ትርጉም ማለት ሌላ ነገር ሌላ አዲስ ትምህርት አዲስ ነገር መጨመር ማለት አይደለም። ትርጉም ማለት የያዘውን መሰረቱን ይዞ ይሄ ማለት ምን ማለት ነው? ምሳሌውን ከአማናዊው ትርጉም ማለት ሶስት ነገሮች ብቻ በጣም ብዙ ነገር ነው። ትርጉም ማለት በቤተ ክርስቲያን ግን ሶስት ነገር ልንገራችሁ። መተርጎም ማለት ምሳሌውን ከአማናዊው ማለት ለምሳሌ አሁን ያነሳሁት የሙሴ በሲናተ በረሃ እባብን መስቀል በሐዲስ ኪዳን የጌታችን መሰቀል ምሳሌ መሆኑን አውቆ ሙሴ ያደረገውን ተንትኖ በሐዲስ ኪዳን በጌታችን የተደረገልን የድህነት ስራ ማብራራት ማለት ነው። መተርጎም ማለት መተርጎም ማለት ያ ነው። አንዱ ምሳሌን ከአማናዊ በምሳሌ የተነገሩ ነገሮች አሉ። ለምሳሌ ሙሴ የጸፋጦ ስንላለን አይደል? በምድረ በዳ እሳት በምድረ በዳ ሲነዳየ እሳቱ ውስጥ ደግሞ ቅጠል ለምለም ቅጠል አየ። እሳቱ ቅጠሉን አያቃጥለውም። ቅጠሉ ደግሞ ለምለም ነው፣ እርጥብ ቅጠል ነው። እሳቱን አያጠፋውም። ይሄ ነገር ምንድን ነው ብሎ ሙሴ ሊጠይቅ ቀረበ። ከዚያ በኋላ ከዚያ ቃል ወጣ፣ ሙሴ የቆምክበት መሬት የተቀደሰ ነውና ጫማህን አውልቅ አለው። ጫማውን አወለቀ። እግዚአብሔርም ተነጋገረው፣ ሂድና ፈርዖንን ሕዝቤን ያመልከኝ ዘንድ ልቀቃለው። አሁን ለሙሴ ይሄ ነገር ምንድን ነው ትርጉሙ? እሳት ቅጠልን ሳያቃጥል ቅጠል ደግሞ እሳትን ሳያጠፋ መገኘት ምንድን ነው ትርጉሙ? ሙሴ እንዴት ተረዳው? ለወዲያው ለሙሴ የሰጠው ትርጉም ሌላ ነገር አይነግረን፣ በቃ ይህን ነግሮን ያልፋል መጽሐፍ ቅዱስ ግን ይህን ነገር ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ምንድን ነው ነገር፣ ምስጢር። ኢትዮጵያዊ ጃንደረባ መጽሐፍ ያነብ ነበር። መጽሐፍ እያነበበ ሲሄድ አንድ መጽሐፍ ክፍል ላይ ደረሰና ኢሳይያስን፣ መጽሐፈ ኢሳይያስን እያነበበ ሲያነበው ቀኑ እንደደረሰ አውቋል። ትርጉሙ ግን እንዴት እንደሆነ አልተረዳውም። ስለዚህ በልቡ ይህን ነገር ማን ባስረዳኝ እያለ ሲጸልይ እግዚአብሔር ፊልጶስን፣ ቅዱስ ፊልጶስን ላከለት። ፊልጶስ መጥቶ ምን አለው? የምታነበውን በአዲስ ኪዳን ነው መጽሐፍ፣ የሐዋርያት ሥራ ምዕራፍ ስምንት ነው የምታነበውን ታውቀዋለህ ወይ ትረዳዋለህ ወይ ብሎ ጠየቀው። ኢትዮጵያዊው ምን ብሎ መለሰ? ጃንደረባው ቅዱስ ባኮስ ምን ብሎ መለሰ? የሚነግረኝ የሚመራኝ፣ የሚተረጉምልኝ ሳይኖር እንዴት ትረዳለሁ? አሁን እንደ ክርስቲያን እውነተኛ አማን ማለት ያለበት መጽሐፍ ቅዱስን ተርጉምልኝ ነው እንጂ ለምን ትተረጉማላችሁ ብሎ ጥያቄ ይጠይቃል? እንዴ ትርጓሜ ለምን ይኖራችኋል ብሎ ጥያቄ? በአዲስ ኪዳን እኮ ያለው የሚተረጉምልኝ ነው ያለው፣ የሚተረጉምልኝ። ስለዚህ ያ ዕፀ ጳጦስ መጽሐፍ ቅዱስ ላይ ምን እንደሆነ ትርጉሙ አልተገለጸልንም። ስለዚህ ምን ይፈልጋል? ትርጉም ይፈልጋል። የሚገርም ምክረ አበው ነው። በጣም የሚገርም ነውና መጽሐፍ ቅዱስ ትርጉም የሚያስፈልገው መጽሐፍ ነው። በነገራችን ላይ እንኳን መጽሐፍ ቅዱስ የአንዲት አገር ሕገ መንግስት እንኳን ትርጉም ያስፈልገዋል። ለዛ ነው ሕገ መንግስት የሚተረጉመው ማለት ነው። ሕግ ተርጓሚ፣ ሕግ አስፈጻሚ፣ ሕግ አውጪ እየተባለ ብራንች የሚሰራለት። ለማንኛውም መጽሐፍ ቅዱስን በመተርጎማችን በተለይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሆን እንደ ኦርቶዶክሳዊ ቤተክርስቲያን አጠቃላይ በዓለም አቀፍ ደረጃ ኮሜንታሪዎች አሉ መጽሐፍ ቅዱስ ይተረጎማል። ከብሉይ ኪዳን ጀምሮ አዲስ ኪዳን ይተረጎማል እና የሚተረጉሙት ሊቃውንት ቅዱሳን አባቶች ናቸው፣ የተረጎሙት ማለት ነው። ይህንን ኮምፕሌን ያደርጋሉ ሌሎች ወገኖቻችን፣ ከኦርቶዶክሳዊ አስተምህሮ ውጭ ያሉ እንደ ፕሮቴስታንት አይነት ወንድሞቻችን፣ ዘመዶቻችን ማለት ነው። በጣም ይቃወማሉ። ምንድነው የሚሉት? መጽሐፍ ቅዱስ መተርጎም አያስፈልገውም። ይህን መጽሐፍ ቅዱስ ይህን ጥራዝ ብቻ አንብብ ትድናለህ። በቃ እመን በጌታ በኢየሱስ ይህን ጥራዝ አንብብ ትድናለህ ይላሉ። እኛ ጥያቄ ማንሳት አለብን ማለት ነው። አይታችሁ ከሆነ ክርስቲያኒቲ ዲኖሚኔሽኖች ወደ አርባ አራት ሺህ የሚሆኑ ሆነዋል በዓለም አቀፍ ደረጃ እኛ ኢትዮጵያ ውስጥ እንኳ አዲስ አበባ ውስጥ ያለ ቸርች ብዛት እንኳ አንዱ ቸርች ከሌላው ቸርች በአስተምሮ ይለያያል። የአንዱ ፓስተር አመለካከት በሆነ ዶክትሪን ከሌላው ፓስተር ይለያል። መጽሐፍ ቅዱስ ትርጉም ካላስፈለገው እንደዚህ አንዲት ክርስትና መቀጠል አትችልም ማለት ነው የተለያየ እይታ የተለያየ ዶክትሪን የተለያየ አመለካከት ይኖራል። እንግዲህ መጽሐፍ ቅዱስማ አንድ እኮ ነው፣ ጥቅሱ አንድ ነው። ማቴዎስ ማቴዎስ ሉቃስ ሉቃስ እያል የምናነበው ተመሳይ ነው። እና መጽሐፍ ቅዱስ ትርጉም ያስፈልጋል። አንዳንዴ እስከምንወጣላቸው ድረስ መጽሐፍ ቅዱስ ትርጉም፣ አዋልድ መጽሐፍ እንደማያስፈልጉ መጽሐፍ ቅዱስን የሚያብራሩ መጽሐፎች ምንም አስፈላጊ እንዳልሆኑ አድርገው ከበረቱ ሊያስወጡን በጣም ይሞክራሉ። በጣም ማለት ነው በተለይ በዚህ ዘመን በዚህ ልክ ፑሽ ያደርጉናል እና ምን ለማድረግ ምን ለማለት ፈልጌ ነው መጽሐፍ ቅዱስ ትርጉም የሚያስፈልገው አንዲት ወጥ የሆነች ትምህርት እንድትጠበቅ ነው። መጽሐፍ ቅዱስ ትርጉም ባያስፈልገው ኖሮ መምህርም አያስፈልገውም ነበር እኮ በነገራችን ላይ ፓስተር ከላይ ቆሞ ማስተማር አያስፈልገውም። ትርጉም ባያስፈልገው ማብራት ባያስፈልገው ኖሮ መጽሐፍ ቅዱስን ብቻ ሁሉም እያነበበ ሚተኛ ከሆነ ማለት ስለዚህ መምህራን ያስፈለጉት መጽሐፍ ቅዱስን ለማብራት ለመትርጉም ነው። እነሱም አሉ እኮ ቀለል ያለ አማርኛ ትርጉም ምናምን ነው ደስ እኛ አዋልድ መጽሐፍት አያስፈልጉም ይሉንና እነሱ ግን የፓስተር ከሬ መጽሐፍ ቅዱስ የሉቃስ ወንጌል ማብራሪያ፣ የዕብራውያን ማብራሪያ እየተባለ በፓስተሮቻቸው የተጻፉ ሌሎች አዋልድ መጽሐፎቻቸውን ያነባሉ። እኛን ግን ያስጥሉናል ማለት ነው አዋልድ መጽሐፍ አያስፈልግ ምናምን ብለው እና መንቃት እንዳለብን ነው። እኛ ኦርቶዶክሳውያን መንቃት አለብን። በጣም ጥልቅ የሆነች ቤተክርስቲያን ናት እና መጽሐፍ ቅዱስ ትርጉም በጣም ያስፈልጋል ማለት ነው። እና የሚገርም ነው፣ በጣም ደስ ይላል። ወደ ቀጣይ ወስጃቸዋል ለጣዖት የተሰዋውን ስጋ አሁን ለጣዖት ነው ብላውን፣ አሁን እንደው በችግርም ጊዜ ቢሆን እኔ አልበላም ብሎ በራብ የሚሞት ሰው እንዳለ ሳስብ አዝናለሁ። ለምን መሰላችሁ? እነዚያ እሺ በጣዖት ስም ሰውት፣ እናንተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ስታማትቡ ምግቡ መባረክ ይችላል? አይ ወይስ ይባረካል? አይባረክም? እርግጠኛ ናቸው ናችሁ። ስለዚህ የተባረከ ለመብላት ብዙ ሰው ለምን ይቸገራል? ወይስ ጣዖቱ ኃይል ኖሮት እሱ በዚያ ነገር እንደው እንደዛ ማረግ የሚችል ከሆነ ወደ ራሱ ሃይማኖት ምግቡን የሚቀይረው ከሆነ የአንተ ሃይማኖት ምግቡን ወደ ራሱ አይቀይረው ስልጣን የለውም ስሙ ለማንኛውም ቅድም እንዳለው ይህ እውቀት በሁሉ ዘንድ የለም ነውና ይሄ ችግር ብዙ ነገር ሊያመጣ ይችላል ለማንኛውም ግን ይሄኛው ታምራትም ላይ እንደዛው ነው። የእውቀት በሁሉ ዘንድ የለም እና ታምራትን በህግ መጻሕፍት በስርዓት በቀኖና መጻሕፍት እንዳኝ ማለት ሌላ ችግር ነው እና ታምራት በመጽሐፍ ቅዱስም አለ። እንደው አሁን የመቤታችን ታምር ታምር የሚባለው ሌላው በጣም ትንንሽና ጥቃቅን ነገር ነው። ትልቁ ታምር ምን እንደሆነ መቼም ተምራችኋል። ትልቁ የመቤታችን ታምር ምንድን ነው? እስኪ ንገሩኝ። አቤት በድንግልና ጸንሶ ይሄ መጽነስ መውለድ የሚለው ይሄ ድንግል መሆን ብቻ እንዳይመስላችሁ። እንዴ ሰማይ ምድር፣ ሰማይ ዙፋኔ ነው፣ ምድር የግሬ መረገጫ ነው እያለ እንዴት ነው እሷ ውስጥ ተጸንሶ የተወለደው? ይሄ በጣም የሚደንቅ ነገር ነው። ይሄ ከአእምሮ በላይም ነው። ሞተን ተነስተን እንኳን ያኔ፣ አሁን በድንግዝግዝ ነው የምናውቀው። እንደው በነፍስ እውቀት ሆነን እንኳን ጨርሰን የማናውቀው ነገር እኮ ነው ክርስቲያኖች። ከዚህ የተረፈ ጥቃቅን ነገር ነው ሌላው። እና ተአምር በመጽሐፍ ቅዱስ ነው መጀመሪያ ያለው፣ ገርል ላይ ድርሳን ላይ ግን ችግር ካለ አልፎ አልፎ የሆኑ ችግሮች እንኳን ቢከሰቱ ቅድም እንዳልኩት የበላይ አካል አለው። የዲያቆኑን ጉዳይ ግን እዚሁ መምህር ሄኖክን ሳንረሳው ይነግረናል ማለት ነው። ለመምህራችን ቃልበት ያሰማልን ሊቀ ሊቃውንትን። የሚገርም ነው። እኔ ይህን ቪዲዮ ያመጣሁት በራሴ በኩል የሆነ ታሪክ ስላለ ነው። እና ዩኒቨርሲቲ ተማሪ ዲግሪ ፕሮግራም በማጠናበት ሰዓት ባህር ዳር ዩኒቨርሲቲ የሆነ ሰዓት ዶርም ላይ ያው ይወራል ለምሳሌ የሆነ ሰው ከሀገር ወጥቶ ቢሄድ አህዛብ ያረዱትን ስጋ ቢበላ ወይስ ባይበላ ኃጢአት ነው አይደለም የሚሉ ጭቅጭቆች ይነሳሉ። አስታውሳለሁ ዶርም ላይ ነው እና እና የተለያዩ ዩኒቨርሲቲ ላይ ብዙ ዲያቆናቶች አሉ። ግቢ ጉባኤ የሚያገለግሉ ብዙ የተለያዩ ወንድሞች አሉ። ከዛ እኔ እበላለሁ ያልበላም የሚል ግሩፕ ተከፈለ፣ ሁለት ተከፈለ። እና በመሃል ዞሮ ዞሮ እኔ አይ እኔ በስመ አብ ነው የጸሎት አድርጌ እበላለሁ የሚለው ግሩፕ ነኝ። ግን እኔ ሞታት አለው በረሃብ እንጂ ውዳሴ ማርያም እኔ እየደገምኩኝ እሞታለሁ ያሉ ሰዎች ነበሩ፣ ከዛ መካከል ማለት ነው፣ ከዳቆናትም እንደዙ ከሌሎች እና አሁን ልክ መምህር እንደዚህ አይነት እንደዚህ የሚሉ ሰው እንዳሉ ሳስብ በጣም አዝናለሁ። እንዳሉት ለምን ምን ችግር አለው መብላት? እኮ ኃጢአት አይደለም። በዛ ላይ ከባረክ ነው ከጸለይንበት የሚሉኝ። ልም እንደመሳይ አይ በፍጹም አህዛብ ያረደውን ማን እንዳረደው ሳላቅማ አልበላም በፍጹም ስጋ። ስለዚህ አንድ አባት አሉ፣ ድንቅ አባት ናቸው፣ እግዚአብሔር ይመስገን። ጠየኳቸው፣ አባ አሁን አንድ ሰው ወደ ሌላ ሀገር ቢሄድ ሽፍት ቢያደርግ የሚበላው አማራጭ ስጋ ብቻ ቢሆን ለመብላት ያለው አማራጭ እና ማን እንዳረደው አቅም አህዛብ ሊያርደው ይችላል ሙስሊም ሊያርደው ይችላል ሌሎች ከኦርቶዶክሳዊ ከኦርቶዶክስ ሃይማኖት ውጭ ያሉ ሰዎች ለነው መቼም ሊያርዱት የሚችሉትና ወይም ጭራሽ ኦርቶዶክስ ከማይታወቅበት አገር ቢሄድ እንዴት ነው ስጋ መብላት ነው ወይስ ጾሙ ነው መሆን ያለበት ይህ ሰው ብዬ ጠየኩኝ እና ቃል በቃል ይመለሱልኝ እንደዚህ ብለው ነው እነዚህ የእግዚአብሔር እጣቶች ናቸው እንግዲህ አማትበን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ዓለም ረከሰ ያለውን ነገር መቀደስ ካልቻለ የኛ ክርስትና ምኑም ክርስትና ሆነ አሉኝ። በቂና አጥጋቢ መልስ ነበር። ስለዚህ ሲጀመር ማብራሪያም ጨምረውልኛል። ሲጀመር ሰይጣን ቁስን አያረክስም፣ ምግብንም፣ ልብስንም ምንም አያረክስም። ሰይጣን የሚፈልገው የሰው ልቡናን ማርከስ ነው። የሰው ልብ የእግዚአብሔር ዙፋን እንዳይሆን ጠቅሰው ምንድነው ዮሐንስ አፈወርቅ ዙፋን ይመልስልኝ ይላል ብለው ጠቅሰው ነው መጽሐፍ መሰለኝ ብቻ ጠቅሰው ነው ያስረዱኝ፣ ካፈወርቅ ዮሐንስ ጠቅሰው እና ያንን ዙፋን የመልስልኝ ማለት ኢየሱስ ክርስቶስ የሰዎች ልጅ የኛ ልቡና የእግዚአብሔር የክርስቶስ ዙፋን ነው። ስለዚህ እሱን ነው መልስልኝ ማለት። የክርስቶስ ማደሪያ ሆኖ ሳለ የሌላ የሰይጣን ማደሪያ ያረጋችሁት፣ የሰይጣን ዙፋን ያረጋችሁት ልባችሁትን። ስለዚህ ሰይጣን የሚፈልገው የሰውን ልብ ማርከስ ከሰው ልቡና ውስጥ ሰይጣን መቀመጥና ክርስቶስን እንዲወጣ የክርስቶስ ማድረግ ነው ስለዚህ ቁስን የማርከስ አይደለም ዓላማው፣ ሰይጣን በዛ ላይ፣ እኛ ክርስቲያኖች ነን፣ ዓለምን መቀደስ እንድንችል ስልጣን ተሰጥቶናል፣ ቅዱስ አባታችን ማለት ነው። ስለዚህ ዓለምን ምንቀድስ ከሆን እኛ እግዚአብሔር አምላካችን ቅዱስ ሆኖ ስመስላት የጠርተን ርኩስ ነው ያለውን ዓለም መቀደስ ካልቻልን ክርስትናችን ጥያቄ ውስጥ ነው ሲሉኝ አስታውሳለሁ። እና ይህችን ቪዲዮ ቲክቶክ ላይ ሳገኛት በጣም ትዛለኝ የሚገርም ነውና ለአባታችን ይህንን ለነገሩኝ ለአባታችንም እድሜና ጤና ይስጥልን። ሊቀ ሊቃውን ስሙርም እንደዚሁ እግዚአብሔር ይስጥልን። በጣም ደስ የሚል ትምህርት ነው፣ ማለት ግንዛቤ ነው። ብዙ ጊዜ በዚህ ዙሪያ እኔ አልጨነቅም። ከዛ በኋላ በስራ ምክንያት ከሀገር ወጥቼ ስጋ ብበላ አይጨንቀኝም? ጸሎት አድርጌ ብበላ ምንም አይጨንቀኝም። ማንም ማረደው ማን ብዬ ተጨንቄ አላውቅም። እና ክርስትና ከፍ ባለን ቁጥር ከእንደዚህ አይነት የሚያስጨንቅ አይደለም ሃይማኖታችን እና እንግዲህ እዚህ ላይ እናንተ ሀሳብ እና አስተያየትም ሊኖራችሁ ይችላል። ያው የኮሜንት ቦክሱ ክፍት። አንድ ወጣት በህሊናው ነው የሚፈተን ወጣት ነው እና አባን ጦንስን ሂዶ ጠየቃቸው። ምንድን ነው የጠየቀ? አባቴ ህሊና በጣም ወዲያ ወዲህ ይላል፣ ሊያርፍልኝ አልቻለም፣ ምን ላድረግ ብሎ ጠየቃቸው። ህሊና በጣም ክፉ ነው፣ ያዝን ስንል ሁሉ አምልጦ ነው የምናገኘው። በኋላ ምን እንደተባለ እንኳ ሳንሰማን እንጠብቃለን ማለት ነው። እና አባንጦን ስምናሉ፣ ውርንጭላው የትም ደርሶ ይመለሳል፣ አህያይቱን እሰራት አሉ። ምን ማለት ነው? የሰውን ህሊና በውርንጭላ ነው የመሰሉት። የውርንጭላ ድካም ሲባል ሰምታችኋል፣ ሰምታችሁ ታውቁም? ይሄ በሀገራችን አባባል የውርንጭላ ድካም ይባላል። ምን ማለት ነው? እንደተወለደች ተወለደች መሮጥ ስለምትጀምር እናቷ ተጭና ገበያ ስትሄድ እሷም ገበያ ደርሳ ነው የምትመለስ። ጥጃ ከሆነች ግን ታስራ ነው የምትቀር። ወደ በረሃ ሲሄዱ ሁሉ ግልገልም በተመሳሳይ ጥጃ። ውርንጭላ ግን ታስራ አታውቀም። ይሄ እርግጥ በገጠሩ ማህበረሰብ ነው በሰፊው የሚታወቀው። እናቲቱ ተጭና ስትሄድ ወደፊት ነው ቀድመ የምትሄደው። እናቷ ገና ስለሆነች ግን ተመልሳ ትመጣለች። አህያይቱን አስረን ውርንጭላይቱ መቆም አትችልም። ትሄድና ገደል ላይ ብቅ ትሄድና የሆነ ቦታ ከዛ በኋላ ተመልሳት እናቷ አቅፍ ትገኛለች። ታዲያ ይህ አባት ምን አሉ? ውርንጭላይቱ የትም ደርሳ ትመጣለች፣ አህያይቱን ሰራት ምን ማለት ነው? ሁሌም ተኝተንም ተነስተንም ቁጭ ብለንም ምን መንገድ ላይም ህሊና ሊባክን ይችላል። ግን ያን ህሊና ተከትሎ እንዳይሄድ አካላችን ተግባራዊ እንዳያደርግ ያሰብነውን መጠበቅ ነው፣ አካላችንን ነው ለዛ ነው ህሊና የትም ደርሶ ሊመለስ ይችላል። በሌላም እንዲህ ብለው መልሰዋል። ይህ አባት አንድ ህሊና የሚያስቸግረው ሰው መጥቶ እንዲ ህሊና እንዲ አስቸገረኝ ሲል እስኪ እስትንፋስ ሳታስወጣ ሳታስገባ ኑር አሉት። አልችል ማለት በቃ። ህሊናም እንደዛ ነው። የሚወጣው ይውጣ የሚገባው ይግባ። አንተ ዝም በል አንተ ዝም በል የሚወጣው ህሊና ይወጣል፣ የሚገባው ደግሞ ይገባል። አንዱ ይመጣል፣ አንዱ ይሄዳል። ዝም ብሎ ድግስ ቤት ነው እኮ የሚመስል የኛ ውስጣችን። አንዱ ህሊና መቶ ይገባል በልቶ ይሄዳል፣ አንዱ ይመጣል። አንዱ እንዲህ ነው የምንኖረው። ሆኖም ግን በጸጸት መኖር፣ ራስን መውቀስ ጥሩ ነው። እሺ፣ እግዚአብሔር ይስጥልን። ይህም በጣም አስተማሪ ነው። ብዙ ጊዜ ህሊናችን ብዙ ነገር ያመላልሳል። በቤተ እግዚአብሔርም ሆነን ለጸሎትም ቆመን ብዙ መልካም ነገሮችን እያሰብን የጣርን ለማድረግ የጣርን ሊሆን ይችላል። ህሊናችን በጣም ይባክናል። ክፉ ሀሳብ በህሊናችን ይመጣል። በቃ ብዙ ነገር ሀብት እንዲያደግ ይችላል እና ግን በህሊናችን ብቻ እነዛ ጉዳዮች ስለተመላለሱ ከእግዚአብሔር መራቀቢ እኔ ልነፃ ልጠራ አልቻልኩም ብሎ ወደ መንፈሳዊ ህይወት መቅረብን መተው የለብንም። ይሄ ብዙ ጊዜ የሚባል ነገር ነው። ምክንያቱም በህሊና ንጹህ የሆነች እመቤታችን ቅድስት ድንግል ማርያም ናት፣ ከፍጥረታት መካከል ፍጹም ናት። እሷ በህሊናዋ በሀሳቧ በነፍሷም በስጋዋም ንጽሔት የሆነች የጠራች የእግዚአብሔር ማደሪያ የሆነችው መቤታችን ናት። ከዛ ውጭ ያለነው በማድረግ ባንበድል እንኳ በሀሳብ እንበድላለን። በሀሳብ መቶ ጊዜ እግዚአብሔርን ስንክድ ጥልፍ ጊዜ እግዚአብሔርን ስንበድል እንውላለን እና ነገር ግን ህሊናችን እንደዚህ ስላስቸገረን ብቻ ወደ ህሊናችን ጥቅልል ብለን ሄደን ጥረቱን ራስን ወቅሶ ወደ ንስሐ መመለሱ ነው ወይም ደግሞ ወደ መንፈሳዊ ስራዎች መመለሳችን ማቆም የለብንም እና እጅግ አስተማሪ ነው። ብዙ ጊዜ እኔ ህሊናዬ ፍትነኛል በቤተክርስቲያን ሆኜ ቆሜ በሀሳብ የሚመጣው ብዙ ነው ባለድ ይቻላል እዚህ ከኃጢአት ለማሰብ ከሚሄድ ብሎ የቆሩ ጓደኞች አሉ የነገሩኝም አሉ እና እንደዚህ ማድረግ ትክክል እንዳልሆነ ነገር ግን ህሊናዬ ወይም ህሊናችንን ቢሸፍትም ቢሄድም ዋናው ራሳችንን በጥረት በጸሎት ከእግዚአብሔር ጋር ለማድረግ መሞከር እንዳለብን ነው። ከዚህ ትምህርት የተረዳሁትን ይሄ በበኩሌ። እናንተም መልካም ትምህርት እንደተማራችሁ ተስፋ አደርጋለሁ። ይሄ ቪዲዮ አጠቃላይ የሚጠቅም ሆኖ ካገኛችሁትና አስተማሪ ነው ብላችሁ ካሰባችሁ ለምትወዷቸው ሰዎች ሼር አድርጉላቸው። የእናንተም ሀሳብ ተቃውሞ፣ ምን ሊሆን ይችላል ኮሜንት ላይ አስቀምጡልኝ። እስካሁን ስለጠበቃችሁኝ፣ አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ